ሰላም ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች፣ በያላችሁበት ሰላማችሁ ብዛለኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። የኦንላይን ትምህርትም በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ በቴሌግራም በዋትሳፕ እንዲሁም እናንተ በምጠቀም በሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጠላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ይዤላችሁ መጣሁት፣ ስኬታማ ለመሆን ምን ማድረግ አለብን፣ አንድ ዕቅዳችን ወይም አንድ ያሰብነውን ነገር ለማሳካት ግባችንን ምን ምን ነገሮች ማከናወን ምን ምን ነገሮችን ማሰብ እና ማሳካት አለብን የሚለው ነው በዛሬው ትምህርታችን ይዤላችሁ የመጣሁት። ለዚህ ቪዲዮ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። ከዚህ ጋር እንደምታዩት ስ ኬ ታ ማ ለ መ ሆ ን ም ን ማ ለብን በአንድ ላይ ጠቅላላ አድርገን ስናነበው፣ ስኬታማ ስኬታማ ስኬታማ ለመሆን ለመሆን ለመሆን ምን ምን ማድረግ ማድረግ አለብን አለብን ስኬታማ ለመሆን ምን ማድረግ አለብን ነው የሚለው። በመጀመሪያ ደረጃ በራስ መተማ መን እደግምላችኋለሁ በራስ በራስ በራስ መተማ መን መተማመን በአንድ ላይ ጠቅለል አድርገን ስናነብ በራስ መተማመን ይላል። አንድን ነገር ስኬታማ ለመሆን ምን ማድረግ አለብን ለሚለው አንደኛ መስፈርቱ ምንድን ነው? በራስ መተማመን። በራሳችን መተማመን ሊኖረን ይገባል ማለት ነው። ያቀድነውን እቅድ ወይም ግባችንን ለማሳካት በራሳችን መተማመን ይኖርብናል። በራስ መተማመን። ሁለተኛ ላይ ደግሞ ጠ ን ክሮ መስራት ደግሞ ዋለው ጠ ን ክ ሮ ጠንክሮ ጠንክሮ መስራት ት ነ መስራት በአንድ ላይ ጠንክሮ መስራት ይላል። ጠንክሮ መስራት ይህም አንድን ስኬታማ ለመሆን መደረግ ያለበት ነገር ምንድን ነው? ጠንክሮ መስራት ይኖርብናል ማለት ነው። ስኬታማ ለመሆን ጠንክሮ መስራት ይኖርብናል ማለት ነው። ቀጣይ ደግሞ እ ራ ስን ማ ወቅ እ ራ ስን ራስን ራስን ማ ወቅ ማወቅ እራስን ማወቅ ይላል። እራስን ማወቅ፣ ይህም አንዱ ስኬታማ ለመሆን እራሳችንን ማወቅ ይኖርብናል ማለት ነው። እኔ ማነኝ? እኔ ምንድን ነኝ? ብሎ እራስን ማወቅ ያስፈልጋል ማለት ነው። ቀጣይ ደግሞ ትግስተኛ መሆን ትግስተኛ ትዕግስተኛ ትዕግስተኛ መሆን መሆን በአንድ ላይ ትዕግስተኛ መሆን ይህም አንዱ ስኬታማ ለመሆን ምን መሆን ያስፈልገናል ማለት ነው። ትዕግስተኛ መሆን ያስፈልገናል ማለት ነው። ያሰብነውን ዕቅዳችንን ወይም አላማችንን ለማሳካት ትዕግስተኛ መሆን ያስፈልጋል ማለት ነው። ቀጣይ ደግሞ ስራ ላይ ማተኮር ስራ ስራ ስራ ላይ ላይ ማተኮር ማተኮር በአንድ ላይ ስራ ላይ ማተኮር ስራ ላይ ማተኮር ይህም አንዱ ስኬታማ ለመሆን ስራ ላይ ማተኮር ይኖርብናል ማለት ነው። እንደገና ደግሞ የፍርሃት ጥግን እሱን ነገር ደግሞ አሁንም ማስወገድ ይኖርብናል ማለት ነው። በአጠቃላይ ጠቅለል ስናደርገው አንደኛ በራስ መተማመን፣ ጠንክሮ መስራት፣ ራስን ማወቅ፣ ትግስተኛ መሆን፣ ስራ ላይ ማተኮር ማተኮር ቀጣይ ደግሞ እዚህ ጋር ከሌሎች ትምህር ትመውሰድ እደግመዋለው፣ ከሌሎች ከሌሎች ከሌሎች ትምህርት ትምህርት ትምህርት መውሰድ መውሰድ። በአንድ ላይ ጠቅለል ስናደርገው ከሌሎች ትምህርት መውሰድ ወይም አንዱ ስኬታማ ለመሆን ምንድን ነው ከሌሎቹ ሰዎቹ ከተለያየ ሰዎች ስኬትን ግባችን ለማሳካት ስንል ከሌሎቹ የተለያዩ ትምህርቶችን መውሰድ መቅሰብ ያስፈልጋል ማለት ነው። ቀጣይ ደግሞ ጥሩ ጥሩ አመለካከትን ማጠንከር ጥሩ ጥሩ ጥሩ አመለካከትን አመለካከትን አመለካከትን ማጠከር ማጠንከር በአንድ ላይ ጠቅለል ስናደርገው ጥሩ አመለካከትን ማጠንከር ጥሩ አመለካከታችንን ማጠንከር ያስፈልጋል ማለት ነው። ስኬታማ ለመሆን ወይም እቅዳችን ለማሳካት ጥሩ አመለካከት ሌሎቹ ለተለያዩ ለሁሉም ነገር አመለካከታችን ጥሩ ማድረግ ያስፈልጋል ማለት ነው። ይህ አንዱ ስኬታማ ለመሆን ይረዳናል ማለት ነው። ቀጣይ ደግሞ የመኖርን አላማን ማወቅ እደግመዋለሁ። የመ ኖ ርን የመኖርን የመኖርን አ ላ ማ ን አላማን አላማን ማ ወ ቅ ማወቅ በአንድ ላይ የመኖርን አላማን ማወቅ ይላል። የመኖርን አላማን ማወቅ ይሄ ደግሞ አንዱ ይሄ መስፈርት ነው። የስኬታማ ለመሆን ያለንበትን የመኖርን አላማ ያለንበትን ሁኔታ ማወቅ ያስፈልጋል ማለት ነው። ቀጣይ ደግሞ ው ድ ቀ ት ን አ ል ፎ መ ሄ ድ ው ድ ቀ ት ን ውድቀትን ውድቀትን አ ል ፎ አልፎ መ ሄ ድ በአንድ ላይ ውድቀትን አልፎ መሄድ። ይህም አንዱ ስኬታማ ለመሆን ይረዳናል ማለት ነው። ለምን ያለፈን ነገር ያሳለፍነውን ነገር ማሰብ አያስፈልግም። ያን ያለፍነው ውድቀትን አልፎ መሄድ ይኖርብናል ማለት ነው። ቀጣይ ደግሞ ሁ ል ጊ ዜ ሁ ል ጊ ዜ እ ራ ስ ን ማ ስ ተ ማ ር ሁ ል ጊ ዜ ሁልጊዜ ሁልጊዜ እ ራ ስ ን ራስን ራስን ማ ስ ተ ማ ር ማስተማር ጠቅለስ እናደርገው ሁልጊዜ ራስን ማስተማር። ይህ ማለት ራሳችንን ሁልጊዜ መፈተሽ ከተለያዩ ከሰዎችም ከመጽሐፍም ከሁሉ ነገር ራሳችንን ማስተማርም ያስፈልጋል። ራሳችንን መፈተሽ ያስፈልጋል። እንደገና ደግሞ ሁልጊዜ አመስጋኝ መሆንም ያስፈልጋል ማለት ነው። ጠቅል ስናደርገው ከሌሎቹ ትምህርት መውሰድ፣ ጥሩ አመለካከትን ማጠንከር፣ የመኖር አላማን ማወቅ፣ የውድቀትን ውድቀትን አልፎ መሄድ ሁልጊዜ እራስን ማስተማር፣ ይሄ አጠቃላይ እነዚህ ነገሮች ስኬታማ ለመሆን ይረዱናል ማለት ነው። እነዚህን ነገሮች ስናከናውን ያሰብናቸውን እቅዶቻችን ለማሳካት ይረዱናል ማለት ነው። በቀጣይ ቪዲዮአችን ስትንገናኝ፣ መልካም ጊዜ፣ መልካም ቆይታ